የብዝሃ ባህል፣ ቋንቋ፣ ማንነትና እምነት ባለቤት የሆነችው ኢትዮጵያ ህዝቦቿ ለዘመናት ያሻገሩት አብሮነትና አንድነት መገለጫዋ ነው። ኢትዮጵያዊነት ወንድማማችነት እህተማማችነትና እኩልነት መሆኑ ከትላንት እስከ ዛሬ የዘለቀው የህዝቦች የአብሮነትና የአንድነት እሴት አረጋጋጭ ነው። ብዝሃ ሃይማኖት ያለባት ሀገር ኢትዮጵያ ሁሉም እምነቶች በአብሮነት በእኩልነት አንዱ የሌላውን ሃይማኖት በማክበር ጭምር ዘመናትን ተሻግረዋል። ቅዱስ ጳውሎስ እንደነገረ ቢቻላችሁ እስከ ሰው ጋራ ሁሉ በሰላም ኑሩ ነው የሚለው እና ተቻችለን ነው የምንኖረው። እውነቱን ለመናገር ብዙ ፖለቲካው፣ ኢኮኖሚያዊው፣ ማህበራዊው እነዚህ ሁሉ ጊዜ እንደ ሀገርም የምትፈተንበት ጉዳይ ነው። ሆኖም ግን እኛ አሁን ባለው ነባራዊ ሁኔታ ተቻችለን ነው የምንኖረው። መሊክ ነጃሺ የክርስትና የኦርቶዶክስ እምነት ተከታይ ናቸው። ነቢ መሐመድ ባልደረቦች በእምነት ነፃነታቸው በደረሰባቸው ፈተና እዚህ ምድር ላይ እኔን መርጠው እውነትን ፈልገው መጥተዋል። አይበደሩ ነፃ ሆኖ እምነታቸውን ኤክሰርሳይዝ ያደርጉ ብለው የፈቀዱት ያን ሆነው ግን ለሀቅና ለእውነት ሲሉ የከፈሉት ዋጋ የፖለቲካ ትስስራቸው ግንኙነት ከቆረሾች ጋር የነበራቸውን ጥቅም ሁሉ አሳልፈው ሰጥተዋል። አማኝ ህዝብ ያለባት ሀገር እንደሆነች የሚነገርላት ኢትዮጵያ ሁሉም በየሃይማኖቱ አስተምሮ በጎነትን በመስበክ ህዝቦቿ ተከባብረውና ተደጋግፈው ከትላንት እስከ ዛሬ ዘልቀዋል። ሀገራችን ያው ከመካ በኋላ ሁለተኛዋ እስልምናን ተቀብላ ያስተናገደች ሀገር ናት። ከአብሮነት ጋር በተያያዘ እኛ እንደ ምሳሌ የምንጠቀስ ነው። እግዚአብሔርን አምላካችንን የምናመሰግንበት የመጀመሪያው ትልቁ ስጦታችን ቦታና ጊዜ፣ ስለዚህ ሀገር የሚለው ነገር ለሃይማኖት የፈጣሪ የመጀመሪያ ስጦታ፣ ሀገርን በሰላምና በፍቅር አብረን እንድንኖርባት ማድረግ ትልቁ ግዴታ ነው ያለበት ለሃይማኖት። በብዝኃነት የደመቀችው ኢትዮጵያ መደጋገፍ፣ መረዳዳት፣ መከባበር የህዝቦቿ የዘመናት መገለጫ ናቸው። እምነት ሌላ ጉዳይ ነው፣ ሀገር ደግሞ ሌላ ጉዳይ ነው። አገር የጋራ ነች። የትናንቷም ኢትዮጵያ ያስተማረችን አብሮ በመኖር አብሮ በመደሰት አብሮ በማዘን እኛ ኢትዮጵያውያን የሚያምርብን አብረን ስንኖር፣ አብረን ስንሰራ፣ አብረን ስንረዳዳ፣ አብረን ስንከባበር ነው። ሁሉም ሰው ተከባብሮ ተዋዶ ተጓብቶ ሲሆን ነው እ ዓለም የምትቀጥለው። ሀገር ሁሌም ቢሆን እየተገነባች ትሄዳለች እና ህዝቦቿ በአብሮነትና አንድነት ይቀጥሉ ዘንድም በጎ እሴቶችን ማጎልበት አስፈላጊ መሆኑን የሀይማኖት አባቶች ይገልጻሉ።